ስም ማን ነበር ስምሽ አቤት እትዬ የምርመራ ውጤቱ ደርሷል የምን ምርመራ ልጅ ነኝ ያልሽበት ነው አረሳሽ ደረሰ እንዴ ምን ነው አይደርስ መስሎች ነበር አይ እንደዛ ማለት ሳይሆን ድንገት ሆኖብኝ እኮ ነው አሁን እውነተኛ ማንነት ይገለጣል እትዬ እኔ ምንም የሚገለጥ ማንነት የለኝም በሰው መረጃ ልጅ ነኝ ከማለት በላይ ምን የተደበቀ ነገር አለ እትዬ ቅድም በተናገሩት ንግግር እስካሁን እየተረበሽኩኝ ያለሁት ሌላ ነገር ሳይጨምሩ ያሰናብቱኝ ጭራሽ ነገረኛ ነሽ እያልሽ ነው? አረ እኔ እንደሱ አላልኩም። ትሰሚያለሽ፣ ነገ ጠዋት ውጤት የምንቀበልበት ቀን ነው። የትም ሳትንቀሳቀሽ እዛ ሆስፒታል እንድጠብቂ። በጣም ያሳዝናል። ይሄ የገንዘብ የማይሰራው ነገር የለም። ሀኒቾ በጣም እየተሰይቃየች ነው። እዚህ ወይዘሮ ሜላት ቤት አረፍርሽ ቀረሽ፣ ሄድሽ መጣሽ እያልሽ በስራው በጣም ወይም ለቀሽ ሂጂ ቤቱን እያልሽ ታሰቃየታለች። አባቷ ታሞ ሐኪም ቤት ተኝቶ፣ ሐኪሙ ደግሞ እንግዲህ ውጤቱን ሊጨርስ ነው። የመጨረሻ ሕክምና ለአባትሽ እናረጋለን ሲላት፣ እያንዳንዱ አባቴ የታከምበትን መረጃ እፈልጋለሁ ስትለው፣ ይህም አይሆንም ያገኘት አትችይም ሲላት፣ እሷ ደግሞ ግዴታ ማገኘት እችላለሁ አባቴ የታከምበትን መረጃ እያንዳንዱ እፈልጋለሁ ስትለው ወይዘሮ ሜላት ይህን ነገር ከሰማች አባትሽን አታሳክምልሽም። እሷ ደግሞ ከቶዎች በጣም ሀይለኛ ሰው ናት። እንኳን አንቺና ስንቱን እዚህን ማይባል ሰው በጣም አውቃታለሁ። ስለዚህ ተጠንቀቂያት። ወይዘሮ ሜላት አንድ ጊዜ ተወሰነች ከአባርናት እና አባትሽን እንዳታሳጣሽ፣ አባትሽ ደግሞ ካልታከሙ በጣም አደጋ ነው ብሎ አስፈራራት። አንችም ጀግና አንተ ግን የተቀመክበትን ቦታ ታቀዋለህ አለችው። ምን ማለት ነው ደግሞ ይሄ ሰው ሩሁን አድንሌ ብሎ የሚመጣ ኃላፊነት የተሰጠበት ቦታ መሆንህን መረስተ ሆኖ እንደዚህ በክርክር ወይም ደግሞ በማስመሰል ምታሽ ለማሸነፍ ለመርታት የምትሞክረው ኃላፊነትን ተወጣ በላ ስትለው እሱም ደግሞ ጠንከር ብሎ ወይዘሮ ሜላት እንደ ምትከዳት እና ዞሮ ሚራትን እምትሆን ካልሰማች ወይም ደግሞ እኔ ምልሽን ካልሰማሽ እንግዳስ አባትሽን ታጨዋለች በማለት ጭንቋን ጨመረባት። እሺ ብላ ወጣች። ምንም ማድረግ አትችልም። እንዲሁም ደግሞ ባዩሽ መታ አባትሽን እስከሚታከም ድረስ ቀጥለጥ ብለሽ ስራ ሰርተሽ ከዚያ በኋላ ውልቅ ብለሽ ይጃለቻት። እኔ ሌባ አይደለ ሁልቅ ብዬም ሄደው ብዙ ነገር አርገውልኛል ስለዚህ ጥፋትን ካለብኝ ተቀጥቼ በአግባቡ ነው የምወጣው አለቻት እሷም ደግሞ የራሷን ሀሳብ ስላልተቀበለቻት ሰርባ ወጣች ሀኞች ግን ስንቱን ነገር ችላለች እንደሆነ ተስፋ አትቆርጥም አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ድርሰቶች እንደምናችሁ ከነገ ወደ ሰላም አልሐምዱሊላሂ ረቢል አለሚን ያላችሁበት ወይዘሮ ሜላት እንግዲህ ዶክተሩ ደውሎላት ሀኒም ሄዳ እንዲሁም ደግሞ እርግብና ወይዘሮ ሜላት ወደ ሐኪም ቤት ሄደው ለምን ነበር የፈለግከኝ ስትለው የብሩን መጠን እንግዲህ እየነገራት ነበር ማለት ነው። እሱንማ ሁለት መቶ ብር ተስማምቻለሁ እኮ እኔ ላሳክም ልሞላ ደውላት ነግረኝ ነበር፣ እኔ እኮ ተስማምቻለሁ ስትለው አይ ወይዘሮ ሜላት አንቺ እንዳሰብሽ አይደለም ብሩ ከዛ በላይ ሆኖ አለ ብሎ ወደ ስምንት መቶ ብር እንደደረሰ ና እሷ ደግሞ እጥፉን እንደምትችል ስድስት መቶውን እሷ እንደምትችል ነገራት ማለት ነው። አንቺ ነሽ ግን እየዘረፍሽ ነው እንደ ብላ እንግዲህ ከሀኒችው ላይ ነበር የጮሆች ማለት ነው። ሀኒ በፊት እንግዲህ ፈርተዋለች። በጣም ተስፋ ቆረኩ፣ ደከመኝ፣ እያለች ለአሲር እየነገረችው ነበር። አናሳከምም ታለችኝ። አባቴ እኮ ሳይታከም ሊቀር ነው እያለች በጣም እያሰበች እየተጨነቀች ነበር። ደግነቱ አሲር ተጎኗ በመኖሩ ያጠነክራታል፣ ይጠነካከራሉ። ግን መጨረሻ ላይ ወይዘሮ ሜላት እንዳሰበችው ሳይሆን በጣም ነበር የተቆጣችው ዘረፋ ነው እንዲያሹ ብላ በጣም ነበር እንግዲህ። ምንድን ነው የተፈጠረው? እርግብ አብረን ነበር እና የመድኃኒቱን እንግዲህ ወረቀቱን ሲያሳያት በእሷ ስም በጣም ብዙ ዋጋ ያለው መድኃኒት እንደወጣ ነበር የሚያሳየው ማለት ነው። እንዲሁም ደግሞ ይሄ እኮ መድኃኒት ይህን ያህል ነው የሚሸጠው፣ እዚህ ግን ለምን እንደዚህ ከሆነ ብላ ስትል ምንም ልትሰማት አልቻለችም ማለት ነው። እዚህ መሀል እንግዲህ እርግብ ደግሞ መድኃኒቱን እየወጣሽ በውድ እየሸሻሁ ወደ ዶክተር እያሳበብሽ ነው እንዴ ብላ እሷም ደግሞ ክርክር ገጠመችን። በጣም ተሳዝናለች፣ በሆነ ታሳዘነች። ምክንያቱም ተጎኗን ሰው የለም፣ ሁሉም የሆነ ሁሉም ተንድ የሆነው ስንትን ሲሉባት በጣም ተሳዝናለች ማለት ነው። ግን ጠንካራ ነው በእውነት ከዚያ በኋላ እንግዲህ ወይዘሮ ሜላት እየተናደደች መታ ቤት ሰላም ሳጠፋ ነበር ሰላም ምን ሆነሽ ነው ፀጉርሽን እየነጨሽ እኮ ነው የመጣሽ ወይ ያለቻት ነበር ና ይቺ ሀናና ታያለ ሀናን እያጣላች ልትዘርፌ ነው ዘረፈችኝ እናንተ ናችሁ እንደሰራችሁ እያለች ሰላም ጋር ስትጣላ ቆየ ከዚያም እንግዲህ ሰላም ደግሞ ሰተልሁ ነግራት ያው ያለውን ነገር ነገረቻት ማለት ነው

ሰላምና ደግሞ እርግብ ያው አይስማሙም። ሰላም ደግሞ ሀንች ስትናገር እርግብ አቶ ድማነው አጭበርባሪ እና መጥፎ ሰማት ብላ ስትላት ንግግር ግን አሁንም በኋላ ግን ምንም ነገ አልፈልግም። ሰላም ደሞ እርግብን መጨረሻም ሲታክታት እንግዲህ እንደው እህቴ እንዳትሆን እየጸለይኩ ነው አንቺ ብላ አረፈች ማለት ነው። ሰላም እንግዲህ እርግብን በጣም ነው የምትጠላት። እንዲሁም የህንቾ አያት እንግዲህ እሷ አያቷ ትወዳታለች፣ እርግብን ደግሞ ያው አትወዳትም ማለት ነው። ሀቅ ነገር እስካለ ድረስ ያው ሀቀኛ ሰው ይወደዳል። ወይዘሮ ሜላት ጋ እንግዲህ እየተጣሉ ነበር። ያኔ ሀናን አትናገሪያት ምንድን ነው እንደዚያ አታርጊ ያለች ወይዘሮ ሜላት እንግዲህ ሀናን ያው ስለጣሉ እርግብን ነው እንትን ያለችው። አሁን ላይ በዛ የተነሳ አያቶን ያጣልታ አንቺ ጋር ተኛም ሰላም ጋር ተኛ ብላ ሄዳ ሰላምና እርግብን ነበር የተለኝ እርግብን አስለቀቃ ሰላም ጋር ተኛች እንግዲህ

ያው እንግዲህ መጨረሻ ላይ አይ እንደዛ ከሆነ አሪፍ ነው ብላ በን ታስማሙ ማለት ነው። ግን ባዪሽ እዚህ መሀል መጣች እና ባዪሽ ደግሞ ከሀና ጋር ለመመሳተፍ ሞክራለች። ውስጡን እየጎዳችት ማለት ነው። ወይዘሮ ሜላትና ሀና ሲጣሉ አንዳንድ ጊዜ ገዣት። ለምንድ ነው የምትረጃት? አባቷ እኮ ተኝቶ ሀኪም ቤት ተኝቷ፣ ስለዚህ አስተያየት ማድረግ ያለብሽ ብላ ለኔ እያገዘች ይመስላል። ወይዘሮ ሜላት ተቆጥታ እንግዲህ ሀና ተስራዋን ስታረፍች ስራ እንድትከተል አድርገችው ማለት ነው። ከዚያ በኋላ ግን ባዩሽ እንደሚያደርገችው ወደ ኩሽና ገብታ ምን ፈለግሽ ለምን መጣሽ ስትላት ወይዘሮ ባዩሽን ሀና እኔማ ቅድም ጥሩ ስሜ ላይ አይደለሽም ጥሩ ስሜ ላይ ስላልሆንሽ እንደው ልጠይቅሽ ነው እያለቻት ነበር። ግን ሀና ለምንድነው ስራሽን በውጉ ማሰሪው አባትሽ ማስረከማፈልግ ምንዴ ስትላት እየሰራሁ እኮ ነው ምን አረፍኩ? ስትላት አይ ወይዘሮ ሚራጋ እንደ ሰት ተሳፈጅ ለምንድን ተሳፈጅ ስራሽን በስነ ስርዓት ስርት አርጊ፣ ከዛ በኋላ አባትሽን በኋላ እና ወይዘሮ ሜላት መጥፎ ናቸው፣ መጥፎ ናት፣ አንቺ አታውቂያትም። እና መጥፎ ሰው ናት፣ ሹልክ በሽ ጠፊ አለቻት። እየመከራችሁ ወላሂ ወይዘሮ ሜላትን እያማች ነው ስትላት፣ እየመከርኩሽ ነው አልገባሽም? እንዴት ነው ያንቺ ብዬ ነው ደግሞ አማርኛዋን ስትቆረምባት፣ አጣሉ ማለት ነው። አይ ለምክሮ አመሰግናለሁ ግን ብዙ ነገር አድርገውልኛል። እኔ ደግሞ ሌባም አይደለሁም አስፈራሪ አይደለሁም። ለምንድን ነው ፍንትክ ብዬ የማወጣው? አቁን ነገር ተጋፍጬ ጥፋትን ካለብኝ ፊት ለፊት ጥፋቴን በጥፋት ተቀጥቼ ነው መውጣት ፈለገው። አረቻት ማለት ነው ባዩሽ። እንግዲህ ያው ምርመራውን ከተደረገ በኋላ ከዛ ከቤት እንድትወጣ እየመከረቻት ነበር፣ ግን እሷ ደግሞ በእንደዚህ የምትረታ ልጅ አይደለችም። ካዩ ሀንቾ ማለት ነው በስተ መጨረሻም እንግዲህ ፍቃድልኝ ወደ ቤት የለሂጂ ስትላት በጣም ነበር የተቆጣችው ወይዘሮ ሜላት። አሁን መተሻ የምታስፈቅጂ ለምንድን ነው እያለች አባት የታሟል ምግብ ይፈልጋል ብቻ ወይስ ሰው ልስ ይቀየር፣ እንዴት እንዴት ነው? ከዚያ መጨረሻ ሰምሽ ማን ነበር አትላትም ሀንዬ ሀንዬ ስትላት ኖሯ ማለት ነው። አሁን እርግብ የመጠየስ ማውቀፍታት ወይ ጉድ እና ምርመራው ደርሷል ነገ ሐኪም ቤት እንገናኝ ልትላት ስትል አይ ምርመራው እንዴ ምርመራየም ምርመራ እያለች ስትላት፣ ረሳሽው እንደ ልጅ ነው እያልሽ ትከራከሪ ተከራክሻል እንዴ፣ እንግዲህ ማንነትሽን ልታውቂ ነው ስትላት፣ እኔ እውነታ ነው ያለኝ ብላ እንግዲህ ስትነገ ሐኪም ቤት እንገናኝም እንደት ሄጂ ብላ ገፍትራት ሄደች ማለት ነው። ወይዘሮ ሜላት ግን የምትጸጸሽበት እንቀናፈቀይ ማለት ነው። እንደው ውጤቱ ግን ምን ይመስላችኋል? እንደ እኔ የተጭበረበረ ነው የሚመስለኝ። ምክንያቱም ዶክተሩም ዘፈሩም ያው የባቴን እያንዳንዱ ይታከምበትን መረጃ ፈልጋለሁ ስትለው እንደማይሰራላትና ከሰራ ደግሞ ወይዘሮ ሜላት እንደምት ማናበቀው እንደማታሳክም እንደማይሆን የነገራት አንዱ ዘጋ እነግራታለሁ ያንን ደግሞ በህግ እንደሚያስቀጣውና ማድረግ እንዳለበት እሷም ደግሞ ሀኒ ይሄን ነገር ማግኘት እንዳለበት መብት እንዳለ ስትነግረው ወይዘሮ ሜላትን ከተደረገ ያው አንቺ ጋር ትጨጋጨቅም የአባትሽ መሳክም ትቶና ጥዛሽ ትሄዳለች ብሎ ያስፈራራል ማለት ነው። ስለዚህ ዶክተሩ በጣም ባዩሽ ገንዘብ ተገዝቷል። ያው ገንዘብ ተገዝቶ እንደዚህ የሚያጭበረብረው ዶክተሩ ማለት ነው። እንግዲህ ቀጣይ ውጤቱን እናያለን። እንደኔ ግን ውጤቱን ያው ያጭበረበሩ ይመስላል ማለት ነው መረጃውን ከም